ለዓመታት የሚጠበቅበትን የስራ እድል መፍጠር፣ የኑሮ ውድነትንም ማሻሻል ተስኖት የቁጠባና ኢንቨስትመንት ፍላጎትንም አላጣጠም ብሎ ታላላቅ ፕሮጀክቶች እንዲዝረከረኩ አድርጓል። እናም ሀገር ወገቧን ሊያጠና የተቋጠረው መቀነቷ ተፈቶ ሀብት እንዲመዘበር ሆነ። የተዳከመ ኤክስፖርት፣ የውጭ ምንዛሬ ጥረት፣ የበጀት ጉድለትና መዋቅራዊ የኮንትሮባንድ ንግድ የኢኮኖሚ ስርዓቱ ስብራቶች የሀገርን የልማት ጥም የማያረግ ሆነው ለዓመታት እንዲዘልቅ አደረገው። ታዲያ ይህንን ለማረም ሀገር በቀል የኢኮኖሚ ማሻሻያዎች ተግባራዊ ሆኖ በሪፎርሙ ዋና ዋና አላማዎች ተብሎ የተለዩዋሉ። ከነዚህ መካከል አንደኛው ዓላማ የማክሮ ኢኮኖሚ መዛባትን ማድረቅ ነው። መንግስት ለውጥ ሲካሄድ የተዛባ ማክሮ ኢኮኖሚና ከፍተኛ እዳ ነው የተቀበለው። ያን ማድረቅ አንዱ ዓላማው ነበር። ሁለተኛው የንግድና ኢንቨስትመንት ከባቢን ማሻሻል ማዘመን ነው። ሦስተኛ ዓላማው የዘርፎች ምርታማነትና የመወዳደር አቅማቸውን ማሳደግ ነው። አራተኛው የማስፈጸም አቅማችንን ማሳደግ ነው። አምስተኛ ዘላቂ የፋይናንስ ስርዓትና ኳሊቲ ግሮውዝ ማረጋገጥ ነው። እነዚህና ሌሎች በርካታ ዓላማዎች የያዘ ነበር የሪፎርም ጅማሮና አጀንዳው። የማክሮኢኮኖሚ ማሻሻያው ተግባራዊ መሆን የዜጎቿ የህይወት መሻት ብዙ ለሆነባት ኢትዮጵያ ምን ስኬት አስመዘገበ? አንዱ የማክሮ ኢኮኖሚ ስብራት ገቢ ነበር። በለውጡ ጊዜ መቶ ሰባ ቢሊየን ብር ነበር የመንግስት ገቢ። በዚህ ዓመት አንድ ትሪሊየን ብር ይጠበቃል። ስለዚህ ለውጥ አለ ማለት ነው። ሁለተኛው ኤክስፖርት ማሻሻል፣ ኤክስፖርትም በከፍተኛ ደረጃ ለውጥ አምጥቷል። ከአምና በፊት ሪፎርም ሳንጀምር 2016 አመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ አመት በአራት ወር ብቻ ኤክስፖርት አድርገናል። የዚህ ዓመት አራት ወር ከአንድ አመት በፊት የነበረውን የአመቱን ኤክስፖርት ሸፍኗል ማለት ሪፎርሙ የሚጨበጥ ውጤት አምጥቷል ማለት ነው። በሪፎርሙ ምክንያት ከአራት እስከ አራት ነጥብ አምስት ቢሊዮን ዶላር የሚጠጋ የእዳ ሽግሽግ ተደርጓል። ይህ ታላቅ ድል ነው፣ የሪፎርሙ ውጤት ነው። ይህ ስፍራ ከዚህ ቀደም የጥቁር ገበያ የሚደራበት የሀገሪቱ የውጭ ምንዛሬ ግኝትንም በእጅጉ እንቅፋት ውስጥ ከከተቱ ስፍራዎች መካከል በቀዳሚነት የሚጠቀስ ነው። ቼንጅ ምንዛሬ የሚሉ ቃላቶችም በለሆሳስ ድምፆች የሚሰሙበት የጥቁር ገበያ ማዕከል የሆነ ስፍራ ነበር። አሁን ላይ በሀገሪቱ የተተገበረውን የማክሮ ኢኮኖሚ ማሻሻያ ተከትሎ የተለያዩ ቢሮዎች የውጭ ምንዛሪዎችን እንዲያስተዳድሩ፣ ምንዛሬዎችንም እንዲሰጡ ተከፍተዋል። ይህ ታዲያ በሀገሪቱ ያለውን የውጭ ምንዛሬ እጥረት ከዚህ ቀደም ከነበረው በተሻለ ሁኔታ ላይ እንዲቀመጥ አድርጎታል። እንዲህ ያሉ ስፍራዎች ሙሉ በሙሉ ከጥቁር ገበያው ጸድተዋል ማለት ግን አይቻልም። የማክሮኢኮኖሚ ማሻሻያው መተግበር ቀጣይነት ያለው የኢኮኖሚ እድገት እንዲኖር እና የፋይናንስ ዘርፉንም ያነቃቃ ስለመሆኑ ይነሳል። የተደረገው የማክሮኢኮኖሚ ማሻሻያ እጅግ በጣም ታሪካዊ ነው። በአጠቃላይ እስካሁን ድረስ ያለው አፈጻጸም እጅግ በጣም የሚያበረታታ ነው። አንደኛ የምንዛሪ ግብይቱ በተረጋጋ መልኩ ነው እየቀጠለ ያለው። የውጭ ምንዛሪ ግኝት በከፍተኛ ደረጃ ያደገበት ዓመት ነው። ኤክስፖርታችን ከባለፈው ዓመትና ከብዙ ዓመታት ጋር በሚታይበት ጊዜ እጅግ በጣም ከፍተኛ እድገት ነው ያለው። በታሪካችን ከፍተኛውን የኤክስፖርት ገቢ ያገኘንበት ዓመት ነው። ሌላ በባንኮች ያለው የቁጠባ መጠን፣ በኢኮኖሚው የሚያቀርቡት የብድር መጠን በከፍተኛ ደረጃ እያደገ ነው ያለው። ይህም በሪፎርሙ የተሰራ ስራ ውጤት ነው። በውጭ ምንዛሬ አቅርቦት ረገድ ከፍተኛ የሆነ ውጭ ምንዛሬ መልሰን ለገበያው ነጻ ስለሆነ ለአስመጪዎች ለግሉ ዘርፍ አስመጪዎች በስፋት ማቅረብ የቻልንበት ነው። ይህም በመሆኑ ምክንያት የገበያ መረጋጋት በደንብ እያየን ያለንበት ነው የነበረው። ምክንያቱም ከዛ በፊት ያው የተዛማጅ ገበያው የፓራሌል ማርኬቱ እየታየ እቃዎች ከውጭ ሀገር በሚመጡበት ጊዜ በዛ አማካኝነት ነው ሁሉ ነገር ይተመን የነበረው አሁን ግን ያ በጣም የተቀራረበ በመሆኑ በጣም የተሻለ የገበያ መረጋጋትም አለ። ባለፈው አንድ ዓመት እንደተመለከትነው የሀገሪቱ ኤክስፖርት እጅግ በጣም በላቀ ሁኔታ እንዲያድግ ምክንያት ሆኗል። እንደ ሀገርም ቢሆን እንደ ባንክም ቢሆን ያለ የውጭ ምንዛሬ ክምችት እንዲያድግ ከፍተኛ አስተዋጽኦ አድርጓል። እየተተገበረ ያለው የማክሮ ኢኮኖሚ ማሻሻያ የኢኮኖሚ እድገቱን ፈጣንና ቀጣይነት እንዲኖረ በማድረግ እያበረከተ ያለው አስተዋጽኦ የላቀ መሆኑና የፋይናንስ ዘርፉን በማነቃቃት እንዲሁም የውጭ ምንዛሪ ግኝትን በማሻሻል ስኬት እያስመዘገበ መሆኑ ይነገራል። ተመልካቾች ቀደም ሲል የተከታተል ነው መሀመድ አልቃድር ያዘጋጀውን የማክሮ ኢኮኖሚ ማሻሻያዎች ችግሮቹን የችግሮቹን ስር በአግባቡ በመለየት የቻለና ውጤታማ ምላሽ የሰጠ ስለመሆኑ የተነገረበትን ጥንቅር ነው። አሁን ደግሞ ወደ ቀጣይ ጉዳያችን ነው የምናልፈው። በዚሁ ጉዳይ ላይ ደግሞ በኢትዮጵያ የማክሮ ኢኮኖሚ ማሻሻያ እንዲተገበር የነበሩ ገፊ ምክንያቶች ምንድናቸው ናቸው የሚለው ሀሳብ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን ወይን ሸደጀኔ በቀጥታ መስመር ላይ ትገኛለች እንዲሁም ደግሞ ባነሳ ነው የሀገር ጉዳይ ላይ ሰፋ ያለ ማብራሪያ እንዲሰጡን የኢትዮጵያ ኢኮኖሚክስ አሶሴሽን ፕሬዚደንት ፕሮፌሰር ጣሰው ወልደሃና በቀጥታ መስመራችን ላይ ይገኛሉ። እናመሰግናለን። እንቀጥል እንቀጥላለን። ወይንሸት አንቺን እናስቀድም ና እንግዲህ፣ የማክሮ ኢኮኖሚ ማሻሻያው መተግበር ከጀመረ ዓመት አልፎታል። በእነዚህ ጊዜያት ውስጥ በርካታ ለውጦች መጥተዋል እያልን ቀደም ሲል እያነሳን ነበረ። ነገር ግን ለዚህ የማክሮ ኢኮኖሚ ማሻሻያ ትግበራ ገፊ ምክንያቶች ምንድን ነበሩ? እንዲተገበር ያደረገው ዋናው ምክንያት ምንድን ነበር የሚለውን አንቺ ንገርን እስኪ። አመሰግናለሁ መቅደላይትና ሀብታሙ። እንዴት አድራችኋል ተመልካቾቻችን? የሀገር በቀል ኢኮኖሚ ማሻሻያ ትግበራ እንዲሁም የተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ ላይ ኢትዮጵያ እንድትገባ ገፊ ምክንያቶች ነበሩ። ለዘመናት በኢትዮጵያ በኢኮኖሚው ስብራት ከነበሩ ገፊ ምክንያቶች ውስጥ መፍትሄ ያልተሰጣቸው ማለት ነው የንግድ ሚዛን መዛባት አንዱ ነው። ይህም የውጭ ምንዛሪ እጥረት እንዲከሰት አድርጓል። ከዛም ባለፈ ደግሞ የእዳ ጫና ሌላኛው ምክንያት ነው። ይህም በሀገሪቱ የዋጋ ንረት እንዲሁም የኑሮ ውድነትና ስራ አጥነት ማለት እንዲከሰት አድርጎ ነበር ማለት ነው። እነዚህ ማሻሻያዎች ታዲያ መተግበራቸው ለኢኮኖሚ አዲስ ጎዳና እንዲሁም ታሪካዊ ጥፋቶች ትርጉም ያላቸው ስራዎች ሆነዋል ማለት ነው። የመጀመሪያ ሀገር በቀል ኢኮኖሚ ማሻሻያ ትግበራ ከ2011 እስከ 2015 ድረስ ነበር ተግባራዊ የተደረገው። የተሟላ ማክሮ ኢኮኖሚ ማሻሻያ ትግበራው ደግሞ ከ2016 እስካሁን እስካለንበት እስከ 2018 ነው ይተገበራል የተባለው። በመጀመሪያ ሀገር በቀል ኢኮኖሚ ማሻሻያ ላይ የተለያዩ የሀገር ውስጥና ዓለም አቀፍ ጫናዎች የነበሩ ቢሆንም ኢኮኖሚ ያንን ተቋቁሞ የተገኙ ስኬቶችን ለማስቀጠል ወደ ተሟላ ማክሮ ኢኮኖሚ ማሻሻያው ላይ ተገብቷል ማለት ነው። በዚህም በእነዚህ በተሰሩ ስራዎች ትርጉም ያላቸው ውጤቶችም ተገኝተዋል። ከነዚህም መካከል እንግዲህ የአበዳሪ ከዚህ ቀደም የተወሰዱ የነበሩ የአበዳሪ ተቋማት ክፍያዎችን የወለድ ቅነሳ ማድረግ ወይም የመደራደር ስራዎች ተሰርተዋል። እንዲሁም የክፍያ ጊዜን የማራዘም እና ሌላው ደግሞ ሌላ ተጨማሪ ብድር ውስጥ ያለመግባት ስራዎችም ተሰርተዋል ማለት ነው። ከዛም ባለፈ ደግሞ አሁን ያለነው የተሟላ ማክሮ ኢኮኖሚ ማሻሻያ ትግበረው ለሀገሪቱ ትልቅ ሚናን እየተጫወተ ይገኛል። ከዚህ በፊት የውጭ ምንዛሬ ፖሊሱ ገበያ መር አልነበረም። በገበያ መር እንዲመራ በመወሰኑ ምክንያት አሁን ላይ በባንኮች ያለው የውጭ ምንዛሬ ግኝት ከፍተኛ እንዲሆን አድርጓል። ኢትዮጵያና ትውልደ ኢትዮጵያን በተለያዩ ሀገራት የሚገኙ ማለት ነው ገንዘብም በባንክ እንዲልኩ በህግ እንዲልኩ መደረጉ ደግሞ በባንኮች ያለው ሬሚታንስ እንዲጨምር አስችሏል። ከዛም ባለፈ ደግሞ ኮንትሮባንድን የመቀነስ ስራዎችም መሰራታቸውም ተገልጿል። ከዚህ ውስጥም የወርቅን ማየት እንችላለን። አሁን ላይ በብሔራዊ ባንክ የወርቅ ክምችት ወይም ወደ ብሔራዊ ባንክ የሚመጣው ወርቅ ካለፉት ጊዜያት የተሻለ መሆኑንም ማየት ተችሏል ማለት ነው። ሌላኛው እንግዲህ ጠቅላይ ሚኒስትር አብይ አህመድ ሰኞ እለት ለህዝብ ተወካዮች ምክር ቤት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሲሰጡ ነበር። በዛን ወቅት እሳቸው እንደገለጹት አሁን ላይ በሁሉም መመዘኛዎች በተደረጉ ኢኮኖሚ ማሻሻዎች ማለት ነው ኢትዮጵያ ውስጥ ትልቅ ስኬቶች እየተመዘገቡ ነው ብለዋል። በ2018 ባለ ሁለት አህዝ የኢኮኖሚ እድገት እንዲመዘገብም እየተሰራ ይገኛል ብለዋል። የዋጋ ግሽበቱንም ባለ አንድ አህዝ ለማድረግ እየተሰራ እንደሆነም አንስተዋል። ኢትዮጵያ በ2036 ከአፍሪካ የመጀመሪያ በኢኮኖሚ ሀገር እንድትሆን እንደሚሰራም አስታውቀዋል ማለት ነው። አሁን ላይ የኢኮኖሚ ፖሊሲው መዘውር ኤክስፖርቱን የሚያበረታታ ነው። በዚህም ሁሉም ከተቀናጀ ማለት ነው የማይበከ የማይበገር ኢኮኖሚ ዘላቂ ኢኮኖሚ መገንባት ይቻላል ማለት ነው። ለጊዜ ያለ መረጃ ይህንን ይመስላል። እናመሰግናለን ወይን ሸለጀ፣ እኔ መልካም ቀን ይልሽ። አሁን ደግሞ ወደ እንግዳችን ነው የምንሄደው። እንግዳችን የኢትዮጵያ ኢኮኖሚክስ አሶሴሽን ፕሬዚደንት ፕሮፌሰር ጣሰው ወልደሃና በቀጥታ መስመራችን ላይ ይገኛሉ። ከእሳቸው ጋር ደግሞ ጥቂት ቆይታዎችን እናደርጋለን። እናመሰግናለን ስለ ጊዜው ፕሮፌሰር። የመጀመሪያው ጥያቄያችን ኢትዮጵያ ወደ ባለ ሁለት አሀዝ የኢኮኖሚ እድገት መመለሷ ኢኮኖሚው ላይ ያለው ትርጉም ምንድን ነው ከሚለው እንጀምር። እሺ፣ አመሰግናለሁ። የኢትዮጵያ ኢኮኖሚ በ10 በአስር ነጥብ ሁለት ያድጋል። ባለፈው አመትም በዘጠኝ ነጥብ ሁለት ፐርሰንት አድጓል። ይህ የሚያሳየው እንደምታው በጣም ከፍተኛ ነው። ይህ አደገ ማለት ብዙ የስራ እድል እየተፈጠረ ነው። ይህንን ለማበረት ብዙ ሰዎች ስለሚሳተፉ የስራ እድል እየተፈጠረ ነው ከዛም ግብርና ምርት ብናየው ከባለፉት አመታት የተሻለ ሁኔታ እየተመረተ ነው። ኢንዱስትሪ ምርቶች ጨምረዋል። አጠቃላይ የሰው እንቅስቃሴ ጨምረዋል እና ይህ አስር ነጥብ ሁለት በተለይ በግብርና በሰባት ነጥብ ሁለት ፐርሰንት ያድጋል። ኢንዱስትሪ በአስራ ሶስት ነጥብ ፐርሰንት ያድጋል ሰርቪስም የ የሚቻለውን ያህል ወይም ደሞ የባለፈውን አመት ያህል ባይሆን እሱም ግብአት አለ እና ይሄ በአጠቃላይ ሲታይ የሰው እንቅስቃሴ በጣም ከፍተኛ ነው። እነዚህ አሁን የተመረቁት ፕሮጀክቶች አሉ የህዳሴ ግድብ፣ የማዳበሪያ ፋብሪካ፣ ሌሎች ኢንቨስትመንቶች እየተካሄዱ እየሰሩ ነው ማለት ነው እና በአጠቃላይ የአስር ነጥብ ሁለት ፐርሰንት የሚያሳየው ኢኮኖሚ እንቅስቃሴ በጣም ከፍተኛ ነው። የሰው ሀይል ቅጥር እየተካሄደ ነው ስርአት አሁን ቢለካ ከድሮ በጣም ይቀንሳል። ኢኮኖሚ በጣም እየተንቀሳቀሰ ነው ማለት ነው። ፕሮፌሰር ተከታይ ጉዳያችን የሆነው በተለይ እንግዲህ ይሄ የማክሮ ኢኮኖሚ ማሻሻያ ብዙ ለውጦችን እያመጣ ነው ብለናል። ነገር ግን እንደ መርህ እየተከተልን ያለ ነው እንደ ሀገር ብዝኃ የኢኮኖሚ ዘርፎችን ማነቃቃትና እዛ ላይ መሰረት ማድረግ ነው። ከዚህ ቀደም ግብርና ላይ ብቻ የተንጠለጠለ ወይ ደግሞ አንድ የኢኮኖሚ ሴክተር ላይ ብቻ የተንጠለጠለ ነበረ። እሱን ለመቀየር ደግሞ በጣም ብዙ ስራዎች እየተሰሩ ይገኛሉ። አሁን ከግብርናው ይልቅ ግብርናውም እያደገ ነው፣ ግን ደግሞ ሌሎች ዘርፎችም በዚህ ኢኮኖሚ ውስጥ ትልቅ ድርሻ ሊኖራቸው ይገባል ተብሎ እየተሰራ ነው እና ምናልባት ይሄ እንድናስመዘግብ ከታሰበው የኢኮኖሚ እድገት አንጻር ምን አይነት ትርጉም ይኖረዋል? የብዝኃ ኢኮኖሚ እድገት አ። መከተላችን መርህ መከተላችን ካአሁን በፊት ኢኮኖሚ ቢያድግም በአብዛኛው የሚያድገው የሰርቪስ ሴክተር ነበር። እና የሰርቪስ ሴክተር ደግሞ የሚያመጣው ለውጥ ለሌሎች ሴክተሮች የሚያመጣው ለውጥ በጣም አነስተኛ ነው፣ ራሱን ይዞ ከመሄዱ በስተቀር። በዘንድሮ ግን ከሌሎቹም ቢያድጉም የማንፋክቸሪንግ እድገት በጣም ከፍተኛ ነው። ይህ ማለት እንግዲህ የውጭ ምንዛሪ ይጨምራል፣ የኢኮኖሚ መዛባትንም ይቀንሳል እና በአብዛኛው የምንልከው ወደ ውጭ የምንልከው እቃ እንዲጨምር ያደርጋል። ወደ ውስጥ የምናመጣው ከውጭ ሀገር የምናመጣው እቃ ደግሞ በመጠኑ እንዲቀንስ ያደርጋል። ይሄ ደግሞ የኢኮኖሚ መዛባትን ያስቀራል ማለት ነው እና በአጠቃላይ ይሄ ነው እንግዲህ የእድገት ጥራት የሚባለው ይሄ ነው ዋናው ምክንያቱ እድገቱ ዋናው በማንፋክቸሪንግ ዘርፍ በኢንዱስትሪ ዘርፍ ሲሆን፣ በሰርቪስ ያለው አነስተኛ ሲሆን በተለይ ሰርቪስ የምንለው ደግሞ የኢንፎርማል የሆነው ሴክተር ኢኮኖሚ ላይ ብዙ ማያገኘው ሴክተር ነው፣ እና የእሱ እድገት እየቀነሰ ሌሎቹ ምርታማ የሆኑ ነገሮች እየጨመሩ በሚሄድበት ሰዓት የሚመጣ ነው፣ እና በአጠቃላይ እድገታችን ጥሩ ይሆናል ማለት ነው። ፕሮፌሰር ቀደም ሲል የተወሰነ ሀሳብ አንስተውበት ነበር። ለዘመናት ኢኮኖሚያዊ ጥቅም ሳይገኝባቸው የቆዩ ዘርፎች አሉ። ለምሳሌ እንደ ማዕድን ያለ ዘርፍን ማንሳት እንችላለን እና አሁን ላይ ከፍተኛ ለውጥ እያመጡ እንደሆነ ይታያል። ይሄ ለኢኮኖሚ የሚኖረውን አስተዋጽኦ እንዴት መግለጽ እንችላለን? አዎ ከእድገቱ አንጻር አንዱ ዋናው የማዕድን ዘርፍ ነው። በምናይበት ሰዓት ድሮ ቡናና ሌሎች ብቻ ነበር። አሁን የማዕድን ዘርፍ በተለይ ወርቅ በከፍተኛ ደረጃ ላይ ይዟል እና ይሄ የውጭ ምንዛሪ ግኝትን የሚያስገኝ ነው እና ከውጭ ምንዛሪ በሚገባበት ሰዓት ደግሞ ሌሎችን የኢንዱስትሪ ሴክተሮች ፋይናንስ ሊያደርግ ይችላል። ሌሎቹ ኤክስፖርት ኢምፖርት የምናደርግበት ነገር ፋይናንስ ለሚያደርግልን ኤክስፖርታችን በጣም ይጨምራል እና ዋናው ኤክስፖርት ከጨመረው አንድ ምክንያት ደግሞ የወርቅ ክምችት በጣም ከፍተኛ ስለሆነ የማዕድን ዘርፍ በጣም ከፍተኛ ስለሆነ ይሄ ይሆናል እና በአጠቃላይ አሁን የምናየው የማዕድን ልማት በቤንሻንጉል ጉሙዝ በጣም ከፍተኛ ነው እና ከድሮ በጣም የጨመረ ነው እና እንደምታ ይሄ ይመስላል። ፕሮፌሰር ምናልባት እስካሁን የተጀመሩ በጣም ትልቅ መነቃቃት የታዩባቸው የኢኮኖሚ እንቅስቃሴዎች መጠናከር አለባቸው፣ ይሄ ተጠናክሮ መቀጠል አለበት የሚለው በመንግስት አቋም ደረጃ ማቋም የተያዘበት ነው። ሁሉም ደግሞ ይሄንን ይፈልጋል ና ምንድን ነው ዋና ዋና መሰራት ያለባቸው ቀጣይ ብለው ያስባሉ? እነዚህን የታዩት ለውጦች መሰረት ማስያዝ እና ከማስቀጠል አንጻር እንግዲህ ይህንን እድገት ማስቀጠል አለብን እና እድገቱ በሚቀጥልበት ሰዓት መንግስት ማዘጋጀት ያለበት፣ ህብረተሰቡ ማዘጋጀት ያለባቸው ቅድመ ሁኔታዎች ይኖራሉ። እነዚህም አንዱ የኢኮኖሚ መሰረታዊ የሆኑ የኢኮኖሚ መዋቅሮችን ማሻሻል ያስፈልጋል። በተለይ እንደ መብራት ኃይል፣ ቴሌኮሙኒኬሽን የመሳሰሉትን ነገሮች ማሳደግ ያስፈልጋል። ምክንያቱም እነዚህ ለምርት መጨመር ከፍተኛ አስተዋጽኦ ስላላቸው። ሁለተኛ ደግሞ የፋይናንስ ስርዓትን ማጠናከር ያስፈልጋል። የፋይናንስ ስርዓት ብዙ እርምጃ ተወስዷል። ባንኮች ይሰራሉ እና እነዚህ ደግሞ በት ተጠናክረው ቢቀጥሉ የግልም ሆነ የአምራች እንትኖች የሚፈለገውን ብድር ማግኘት አለባቸው። ብድራቸውን መመለስ አለባቸው። ስለዚህ የባንኪንግ ሴክተሮች በጣም ኤፊሸንት መሆን መቻል አለባቸው እና የባንኪንግ ሴክተሮች መጠናከር መቻል አለባቸው። ሌላው የሰው ኃይልን ማጠናከር ነው። የሰው ኃይልን ማጠናከር እንግዲህ ያለን ሌፈር ፎርስ የተጠናከረ ቢሆንም ብዙ ስልጠና ያስፈልገዋል እና የሰው ኃይሉን ማሰልጠን በጣም አስፈላጊ ነው። ዩኒቨርስቲዎችም ቲቪ ኢቲዎችንም በጣም ጠንክሮ መስራት ይኖርባቸዋል። በተለይ የቴክኒክ እና ሙያ ስልጠና ተጠናክሮ በርካታ ቴክኒሻኖች፣ በርካታ ባለሙያዎች መውጣት ይኖርባቸዋል። ይሄ ሲደረግ ኢኮኖሚን ያጠነክራሉ። የተወሰነ ሀሳብ ቢጨምሩበት ብዬ ያሰብኩት ፕሮፌሰር፣ አሁን የተጀመሩ ግዙፍ ፕሮጀክቶች አሉ። ታላቁ የኢትዮጵያ ህዳሴ ግድብም በምን ያህል ለኢትዮጵያ ኢኮኖሚ ከፍ ያለ ጠቀሜታ እንደሚሰጥ ይታወቃል። እና ግዙፍ ፕሮጀክቶች መጀመራቸው ኢኮኖሚው ላይ የሚሰጡት ጠቀሜታን እንዴት እንገልጸዋለን? አዎ፣ በአጠቃላይ ይሄ እድገት የመጣው ዝም ብሎ አይደለም። እነዚህ በተለይ አዳዲስ የመጡ አዳዲስ ፕሮጀክቶች አሉ እነዚህ ፕሮጀክቶች ለኢኮኖሚ ይዘውት የሚመጡ ጠቀሜታ በጣም ከፍተኛ ነው። የህዳሴ ግድቡ የኤሌክትሪክ ኃይልን ኤክስፖርት ማድረግ ኢትዮጵያ ውስጥ ያሉትን አነስተኛና አጥቃቅን ኢንዱስትሪዎችን ኃይል በመስጠት ከፍተኛ አስተዋጽኦ ያደርጋል። የጋዝ ምርትን በምናይበት ሰዓት የጋዝ ምርት በጣም ጨምሯል። የሚቀጥለውም ጋዝ እንዲጨምር ደግሞ የተጨማሪ ጉድጓዶች ተጨማሪ ምርቶች እንዲመረቱ እንቅስቃሴ እየተካሄደ ነው። የማዳበሪያ ፋብሪካ እንግዲህ የግብርናውን ክፍለ ኢኮኖሚ ከሚያሳድጉ ዋናው የግብርና ነው፣ ማዳበሪያ ነው እና ይህ ማዳበሪያ መመረት ዘንድሮ መመረት ይጀምራል። ይህ በሚመረስበት ሰዓት የውጭ ምንዛሪ ያስቀራል፣ እሱም ራሱ ተሽጦ ምንዛሪ ያመጣል። በአጠቃላይ ለግብርና ኢኮኖሚ እድገት በጣም ከፍተኛ ነው እና አገሪቱ የምግብ ዋስትና እንተራግጥ ያደርጋል። ምናልባት ፕሮፌሰር የመጨረሻ እናድርገውና አለም አቀፍ ተቋማት አሉ፣ የኢኮኖሚ ትንበያዎችን የሚያወጡና በዚህ አመት ደግሞ ያወጡት ትንበያ በአብዛኛው ሊባል በሚችል ደረጃ ኢትዮጵያ ካወጣችው ትንበያ ጋር የተቀራረበ ነው። ይሄ በታሪክ ለመጀመሪያ ጊዜ ይመስለኛል። ከዚህ ቀደም ብዙ ሲነሳ አልሰማንም። ይሄ ምን ያመላክተናል? ከዚሁ ጋር እያይዘው አለም አቀፍ ተቋማት የሚያወጡትን ትንበያዎች ጨምሮ ሌሎች አጠቃላይ ትንታኔዎችን ስንመለከት የኢትዮጵያ የማደግ የመልማት ተስፋ እና አጠቃላይ ካላት አቅም አንጻር እንዴት የሚታይ ነው? የእርሶ የሙያው መልከታቸውን እስኪ እንጋራ። የዘንድሮው በጣም ያስገረመኝ ነገር ቢኖር የአይኤምኤፍ ያወጣው እና ወርልድ ባንክ ያወጡት የአለም ኢኮኖሚ ትንበያ ነው እና በአጠቃላይ የዚህ የአለም የኢኮኖሚ ትንበያ በጣም እንደታሰበለት አይደለም። ግን ከአፍሪካ የኢትዮጵያ ኢኮኖሚ በጣም በከፍተኛ ደረጃ እያደገ የሚመጣ ነው እና በአጠቃላይ ወደ ሰባት ነጥብ ሁለት አካባቢ ያድጋል ነው የሚለው የአይኤምኤፍ ትንተና። የእኛም አስር ነጥብ ሁለት ነው። ምንጊዜም ያለ ነው የወርልድ ባንክና አይኤምኤፍ የሚተነብዩት በጣም ዝቅ ይላል፣ የእኛ በጣም ከፍ ይላል። ይሄ ከድሮም ጀምሮ የቆየ ነው። ግን ዘንድሮ ግን በጣም እየተቀራረበ ነው የመጣው ልዩነቱ በጣም እንትን ነው እና ባለው ምንድን ነው ይሄ ያለው ያለው እድገታችን በጣም ግልጽና የማያሻማ መሆኑ ነው። በተለይ እነዚህ የአዳዲስ ፕሮጀክቶች ወደ ስራ መምጣት ዓለምን ኮንቪንስ ያደረገ ይመስለኛል። ያንንም መሰረት በማድረግ ነው የዓለም የኢኮኖሚ እድገት ትንበያ ለኢትዮጵያ የተሻለ የሚሆነው። ግን በአጠቃላይ የኢኮኖሚ ትንበያ የሚያሳየው በዓለም ኢትዮጵያ የተሻለች መሆኑ ነው። አንዳንድ ሀገሮች እየቀነሱ ይመጣሉ። የሚሻሻለው ወደ 26 ወደሚቀጥለው አመት ላይ ነው። አሁን ትንሽ በመቀነስ ላይ ናቸው። ግን የኢትዮጵያ ግን ከዚህ በተለየ መልኩ በየአመቱ ጥሩ የሆነ ኢኮኖሚ ትንበያ አለ፣ ጥሩ እድገት አለ። ይሄ የሚያሳየው እንግዲህ ኢኮኖሚያችን ምን ያህል እየጠነከረ እንደሄደ የሚያሳይ ነው። የኢትዮጵያ ኢኮኖሚክስ አሶሲሽን ፕሬዚደንት ፕሮፌሰር ጣሰ ወልደሃና እናመሰግናለን። መልካም ቀን ይኑለውት። እሺ፣ አመሰግናለሁ። እንቀጥላለን ተመልካቾች፣ እዚሁ ጉዳይ ላይ ቀደም ሲል ያስተዋወቅናቸውን ጉዳይ እንመልከት። በኢትዮጵያ ኢኮኖሚ በግብርናው ዘርፍ ላይ ከመንጠልጠል ተላቆ ወደ ብዝኃ ዘርፍ ኢኮኖሚ እንዲሸጋገር የተነደፈው ፖሊሲ ውጤት እያሳየ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። በዚህም እንግዲህ በመንግስት ብቻ ተይዘ የነበሩት እነዚህ መስኮዎች ለግሉ ዘርፍ ክፍት ከመደረጋቸውን ባሻገር ፍትሀዊ ኢኮኖሚ ተጠቃሚነትን ለማረጋገጥ መሰረት የጣለ ሆኗል ተብሏል ዋልኝ ታምር ያዘጋጀው ጥንቅር አለ አብረን እንከታተለው በኢትዮጵያ የግብርናው ዘርፍ ለዘመናት ኢኮኖሚውን ተሸክሞ ቆይቷል አሁን ላይ ግን ተቀይሮ ወደ ብዝኃ ዘርፍ ኢኮኖሚ እንዲሸጋገር ተደርጎ እየተሰራበት ነው የኢትዮጵያ ኢኮኖሚም ከነጠላ የእድገት ዘርፍ ወደ ብዝኃ ኢኮኖሚ መሸጋገሩ የአገሪቱ ኢኮኖሚ በአዲስ የታሪክ እጥፋት ላይ እንደሚገኝ ማሳያ መሆኑም እየተገለጸ ነው በዚህም የኢንዱስትሪ የማዕድን የቱሪዝምና የዲጂታል ዘርፎች ዋነኛ የልማት ምሰሶዎች ተደርገው ተለይተዋል። ጠቅላይ ሚኒስትር አብይ አህመድ በሕዝብ ተወካዮች ምክር ቤት በሰጡት ማብራሪያ ካነሷቸው ጉዳዮች መካከልም አንዱ ይኸው ብዝኃ ዘርፍ ትብብርን የተመለከተው ጉዳይ ነው። በዚህም የኢትዮጵያ ኢኮኖሚ በግብርናው ዘርፍ ላይ ከመንጠልጠል ተላቆ ወደ ብዝኃ ዘርፍ እንዲሸጋገር የተነደፈው ፖሊሲ ውጤታማ ሆኗል ብለዋል። በዚህም በመንግስት ብቻ ተይዘው የነበሩ እነዚህ መስኮች ለግሉ ዘርፍ ክፍት መደረጋቸው ደግሞ ከፍተኛ ውጤት ማምጣቱን ነው የተገለጸው። እንደ ኢትዮጵያ ላለ ኢኮኖሚ በአንድ ሴክተር መሪነት ላይ ተንተርሶ መስራት ካለንበት የድህነት አረንቋ በፍጥነት ሊያወጣን አይችልም። ብዝኃ ዘርፍ እና ብዝኃ ተዋናይ የኢኮኖሚ አቅጣጫ መከተል አለብን የሚል እምነት ተይዞ የተነደፈው ፖሊሲ በእጅጉ ውጤታማ እየሆነ እንዳለ ሁላችሁም የምትገነዘቡት ጉዳይ ነው። የ7.3 በመቶ የተመዘገበበት የግብርናው ዘርፍ እንኳ በስንዴና በሩዝ ምርቶች እንዲሁም በፍራፍሬና ሌማት ትሩፋት በሌሎችም ምርቶች ኢትዮጵያ ከፍተኛ ገቢ እያገኘችበት ነው። በኢንዱስትሪው ዘርፍም በኢትዮጵያ ታምረት ንቅናቄና ነጻ የንግድ ቀጠና በመፍጠር ኢንዱስትሪውን ማነቃቃት ተችሏል። ከሸቀጦች ወጪ ንግድ ባሻገርም ገቢ ምርቶችን በሀገር ውስጥ በመተካት በቢሊዮን ዶላሮች የሚቆጠር ገንዘብ ማዳን ተችሏል። በጋዝ ማዳበሪያ፣ አውሮፕላን ማረፊያና ቤቶች ልማት ላይ የተሰሩ ያሉ ስራዎችና ሌሎችም የተጀመሩ ሜጋ ፕሮጀክቶች ሲጠናቀቁ ደግሞ ፍትሐዊ የሀብት ተጠቃሚነትን ከማረጋገጥን ባሻገር የኢትዮጵያ ኢኮኖሚ ላይ ተጨባጭ ለውጥ ያመጣሉ ተብሎ ይታመናል። ፍትሐዊ የኢኮኖሚ ተጠቃሚነትን ለማረጋገጥ ይህ ጅምር ከፍተኛ አስተዋጽኦ እንዳለውም ጠቅላይ ሚኒስትሩ አንስተዋል። የሆም ግሮን ሪፎርም አጀንዳ ብዝኃ ዘርፍና ብዝኃ ተዋናይ ሆኖ መምራት አለበት የሚለው ፖሊሲ ትክክለኛ ሀሳብ መሆኑን በተግባር በውጤት ያረጋገጥንበትና ይህንን ማጠናከርን የምንቀጥል መሆኑን ለመግለጽ እወዳለሁ። ኢኮኖሚው ወደ ብዝኃ ዘርፍ ያደረገው ሽግግር ብዝኃ ተዋንያንን ያሳተፈና ብዝኃ ተጠቃሚነትን ያረጋገጠ ሆኖ እንዲቀጥል ይህ ጅምር ተስፋ ሰጪ ሆኗል።